አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ሰሞን እንግዲህ አማርኛ በእንግሊዝኛ ቪዲዮችን ብዙ ሰርቻላችኋለሁ። ዛሬ ደግሞ ለጀማሪዎች የሚሆን የመጀመሪያው ክፍል ማለት ነው፣ ከሀ እስከ ሰ ያሉትን ፊደላቶች አንብበን በእነሱ ቃላት የምንመሰረት ይሆናል ማለት ነው። ለዚ ዩቲዩብ አዲስ ይሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዚ ዩቲዩብ ቤተሰብ ቤተሰብ ይሁን ማለት ነው። እና የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ደግሞ እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ሀይ በሉን ትምህርቱን መጀመር ቻላችሁ። እንዲሁም የኢሞ ወይ ደግሞ የቴሌግራም ግሩፓችን ተቀላቅላችሁ ቪዲዮ ማግኘት የምትፈልጉ ልጆች ካላችሁ በዛው በቁጥሩ ሰላም በሉኝ። እዛ ጋር ሙሉ ቪዲዮን ማግኘት ቻላቸው ማለት ነው። እንዲሁም ለጓደኞቻችሁ እንደዚህ አይነት ትምህርት እንዳለ ለማያውቁ ሰዎች ምናምን ቤቱ ሸር አድርጉላቸው፣ እነሱ የሚጠቀሙበት ይህን ቪዲዮ እስከ መጨረሻ እንድትከታተሉ ጋብዛለሁ። እንጀምራለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ

ሳ ሴ ስ ሶ እንግዲህ ፊደላቶቹ ይህን ይመስላሉ ማለት ነው። አሁን ደግሞ ቃላት የምንመሰርት ይሆናል። የሀሁ መጀመሪያ ፊደል ሀ ለ ከዚህ ጋር ከቀጥሎ የሰሱ መጀመሪያ ፊደል ሰ ሀ ሰ የተቱ ስድስተኛው ፊደል ት ስለዚህ በአንድ ላይ ምን ይሆናል? ሀ ሰ ት ሀሰት፣ ሀሰት። ወደ ቀጣይ ስነድ አሁንም የሰሱ መጀመሪያ ፊደል ሰ ከዚያ ቀጥሎ የከኩ አምስተኛው ፊደል ኬ ስ ኬ የተቱ ስድስተኛው ፊደል ት ስ ኬ ት ስኬት፣ ስኬት። እዚጋ ስንመጣ የሰሱ መጀመሪያ ፊደል ሰለ ከሰቀጥሎ የነኑ መጀመሪያ ፊደል ነ ሰነ የደዱ ስድስተኛ ፊደል ድ ሰ ነ ድ ሰነድ ሰነድ። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ ከመቀጥሎ የነኑ መጀመሪያ ፊደል ነ መነ የሸሹ አራተኛ ፊደል ሻ መ ነ ሻ መነሻ እዝገ ስንመጣ የሃሁ መጀመሪያ ፊደል ሃ የቀቁ መጀመሪያ ፊደል ቀ ሃቀ የኛኙ አራተኛ ፊደል እኛ ሃ ቀ ኛ ሃቀኛ። እዝገ ስንመጣ የረሩ መጀመሪያ ፊደል ረ የደዱ አራተኛ ፊደል ዳ ዳ የተቱ ስድስተኛ ፊደል ት ረ ዳ ት ረዳት። ዝጋ ስመጣ የሃሁ ሁለተኛው ፊደል ሁ ከወቀጥሎ የለሉ መጀመሪያ ፊደል ለ ሁ ለ የተቱ ስድስተኛ ፊደል ት ሁ ለ ት ሁለት። ዝጋ የለሉ ስድስተኛ ፊደል ል የደዱ መጀመሪያ ፊደል ደ ል ደ የተቱ ስድስተኛ ፊደል ት ል ደ ት ልደት። እዚ ጋር የለሉ መጀመሪያ ፊደል ለ ከለ ቀጥሎ የወው ሁለተኛ የወው ስድስተኛ ፊደል ው ለው የጠጡ ስድስተኛ ፊደል ጥ ለ ው ጥ ለውጥ። እዚህ ጋር ስመጣ የመሙ መጀመሪያ ፊደል መ ከመቀጥሎ የረሩ የመጀመሪያ ፊደል ረ መረ የጀጁ አራተኛ ፊደል ጃ መ ረ ጃ መረጃ። ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይህንን ይመስል ነበር። ቀጣይ ቪዲዮ በሌላ የምንገኝ ይሆናል ማለት ነው። ሰላም።